በስፋ ወልዶ መንፈስ ቅዱስ አዶ አምላክ አሜን። ድርሳነ ሩፋኤል ዘግንቦት አንድ አምላክ በሚሆን በአቦል መንፈስ ቅዱስ ስም አምነን አቀቤ ነውህት ሆኖ አምላክን የሚያገለግል ሊቀ መላእክት ቅዱስ ሩፋኤልን በርህራሄው መንገደኛ ሰውን ተመስሎ ለቅቤት ያደረገውን በወረሃ ግንቦት አስራ ሶስት ቀን የሚነበብ ድርሳኑን እንጀምራለን። የፈታሔ ማኅፀን ሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አስቀድመን በተባረከ ወረሃ ሚያዝያ ድርሳኑ እንደነገርናችሁ ጦቢያ መንገደኛ ሰው ተመስሎ ያገኘውን ሊቀ መላእክት ቅዱስ ሩፋኤል ወደ አባቱ ጦቢት ዘንድ ወሰደው። ጦቢትም እናንተ ወንድሜ ሆይ ከየትኛው ወገን ነህ? አገርህስ ወዴት ነው ሲል ጠየቀው። ሊቀ መላእክት ቅዱስ ሩፋኤልም ወገኔና አገሬን ትጠይቃለህ ወይንስ ከልጅ ጋራ የሚጓዝ አገልጋይ ትፈልጋለህ አለው። ጦቢትም ወገኖች፣ ስምህን አውቅ ዘንድ እሻለው አለው። ሊቀ መላእክት ቅዱስ ሩፋኤል እኔስ አዛርያ እሰኛለሁ፣ የታወቀው የአናንያም ቤተሰብ ነኝ አለው። ጦቢትም ወንድሜ ሆይ ወገንህን፣ አገርህን እወቅ አውቅ ዘንድ ስለጠየቅኩ እባክ ቅር አትሰኝብኝ። አንተማ በእውነት ከመልካም ወገን የተገኘ የተባረክነ የታላቁ ሳምዩድ ልጅ አናኒያን አውቀዋለሁ። ከእርሱ ጋራ እንሰግድ ዘንድ ኢየሩሳሌም ሂደን ነበር። አብረንም በኩራቱና የእህላችን አስራት አቅርበናል። እንደ አባቶቻችንም ስላ አላልንም። ስለዚህም አንተስ ከታላቅ ቤተሰብ ወገን። ነገር ግን እስኪ ንገረኝ፣ ምንን ክፈል ከልጄ ጋር ስለምትሄድ ዋጋን በየቀኑ አስር ብር ምግብን ከልጄ ጋር ቢሆን ይስማማሃልን? በተ መለሳችሁ ጊዜ ዋጋህን እጨምርልሃለሁ አለው። የእግዚአብሔርን የሚፈራ የጦቢያ አባት ጦቢትና በመንገደኛ ተመስሎ የተገለጸላቸው ቅዱስ ሩፋኤል በእንዲህ ተስማሙ። ጦቢትም ልጁ ጦቢያ መንገዳችሁን ስትጀምሩ ዘንድ እንግዲህ ተዘጋጁ አለው። የጦቢያ እናት ሃና ያዘጋጀችውን ስንቅ ሰጠው። ከዚህ ሰው ጋር በሰላም ሂዳችሁ በሰላም ተመለሱ፣ በሰማያት የሚኖር እግዚአብሔር መንገዳችሁን ያቃናላችሁ ዘንድ በፊት በኋላችሁ መልአኩን ይላክላችሁ አለው ሁለቱም ጦቢያና ቅዱስ ሩፋኤል ሄዱ የጦቢት ሚስት ሀና ግን ከልጁ ጦቢያ ፍቅር የተነሳ ልጆችን በእጃችን ያለ ምርኩሳችን አልነበረም ስለምን ላከው ለምንስ ልጄ ይሄዳል እንደገፍበት ዘንድ እግዚአብሔር በሰጠን በልጃችን ፈንታ ብሮ ቢጠፋ አይሻልም ነበርን እያለች አለቀሰች ጦቢትም እህቴ ሆይ የምነግርሽን ልብ በይ፣ በደህና ይመለሳል፣ በዓይንሽም ታይዋለሽ። በደህና በሚመለስበት ገንዘብ መንገዱን የሚያቀና ደግ መልአኩን እግዚአብሔር ይልክለታልና እያለ አጽናናት። ሀናም የባሏን ቃል ሰማች፣ ለቅሷንም ትታ ስለ ልጇ ወደ እግዚአብሔር ዘንድ ትጸልይ ጀመር። መንገደኞቹም ተጉዘው በምሽት ጤግሮስ ወንዝ ደረሱ። በዚያም አደሩ ጦቢያም ሊታጠብ የዚያች አገር ሰዎች ተከዜ ወደሚሏት የጤግሮስ ወንዝ ወረደ ሲታጠብም ሳለም ከባህሩ ውስጥ ግዙፍ ታላቅ አሳ ወጣ ጦቢያንም ሊውጠው ፈለገ ነገር ግን ቅዱስ ሩፋኤል ይህንን አሳ ወደ ባህሩ ደረቻ ስበ ወደ መሬት አውጣው አለው ጦቢያም በስውር የተሰጠችውን መንፈሳዊት ኃይል ተረዳዋለችና ታጸናዋለችና ያንን አሳ ሲይዘው አልፈራም አልፈራ ወደ ባህሩ ዳርቻ ጎትተው። ዳግመኛ ይህ ሃያል ሊቀ መላእክት ቅዱስ ሩፋኤል አሳውን ቀደ። ልቡንና ሞቱንም ያዝ፣ ተጠንቅቀ ጠብቃ አለው። ጦቢያም የእግዚአብሔር መልአክ ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው አደረገ። የተረፈውን የአሳ ስጋ ግን ጠብሶ በሉ ሁለቱ ተጎዞውም በጣኒስ ከተባለ ምድር ደረሱ። በዚያም ጦቢያ ወንድሜ አዛሪያ ሆይ ልቡን፣ ጉበቱን፣ ሐሞቱን ይዘ ጠብቅ የምትለኝ የዚህ ምንድን ነው ሲል መልአኩን ጠየቀው። መልአክ እግዚአብሔር ቅዱስ ሩፋኤልም ክፉ ጋኔን ወይም የሚያስጨንቅ እርኩስ መንፈስ ላደረበት ልቡን ጉበቱን ቢያጤሱለት የታመመው ሰው ወይም የተጨነቀችው ሴት ዳግም አትታመምም ይፈወሳሉ እንጂ አይኑ ውስጥ ላደረበት ሰው ሀሞቱን ቢኩሉት ይድናል አለው ወደ ራጊስ በደረሱ ጊዜም ወደዚች የራጊስ ምድር ያደርሰው ዘንድ በተጓዥ ሰው ተመስሎ ከአባቱ ጦቢት እጅ ባደራ የተቀበለውን ይህን ጦቢያን አንተ ልጅ ወደ እርሱ ዘንድ ደርሰናል። እንግዲህ ዛሬ የምናድር በራጉኤል ዘንድ ነው። እርሱም ደግሞ ደግ ሰው ነው። ስሟ ሳራ የምትባል አንድ ልጅ አለችው። እርስቷና በቤተሰቦቿ ዘንድ ያለው ሁሉ ላንተ ይሆንሃል። ይችም ልጃቸው ሳራም የተዋበችና ብልህ ናት። ሚስት ትሆን ዘንድ ላንተ እንዲሰጡ ልጠይቃቸውን እንኪያ ሳንተ እሺ በለኝ። አባቷ ራጉኤልን ስለ እርሷ ልጠይቀው። አባቷ ራጉኤል ለሌላ ሰው ይሰጣ ዘንድ ስለ ሙሴ ትእዛዝ ብሎ አይፈቅድምና ወደ ራጌስ መንደር በገባ ጊዜ በዓል እናደርጋለን አለው። ወጣት ቢን ጡቢያም መልአከ እግዚአብሔር ቅዱስ ሩፋኤል ወንድሜ አዛርያ ሆይ፣ ከታወቁ የሀገሬ ሰዎች ይህችን ልጅ በለሰባት ወንዶች እንዳገቧት በሴትና ወንድ የጎላ ልማድ ጊዜም ሁሉም ባሎቿ እንደሞቱባት ሰምቻለሁና ለአባቴና ለእናቴም ብቸኛ ልጅ ነኝ። ወደ እርሷ በገባው ጊዜ እንዳልሞት አባቴና እናቴም የሽምግልና ዘመናቸው በጭንቅና በሐዘን ወደ መቃብር እንዳይወርድ እፈራለሁ። አባትና እናቴን ጦሮ የሚቀብራቸው ሌላ ልጅ የላቸውም እና ሲል መለሰለት። ይህ ኃያል ቅዱስ ሩፋኤልም የነገሩን ሁኔታ ገልጾ እንዲህ አለው፣ አንተ የተባረክ ወጣት አባት ጦቢት ሚስትን ከወገኖች ብቻ ታገባ ዘንድ እንዳዘዛ ታስተውልምን? እንኪያስ በእርሷ ላይ አድሮ ወንድ ስለሚገድል ስለዚህ ክፉ ጋኔል አትጨነቅ ወደ እርሷ በምትገባ ጊዜ ጣፋጭ ሽታ ያለው እጣንት ይዛለ ቀድሞ ተንጠንቅቀ ያዘው ያልኩን የዛን አሳ ልቡንና ጉበቱን ጨምረ ታጤሰዋለ። ያ ክፉ ጋኔንም በአሸተተ ጊዜ ይሸሻል፣ ለዘላለምም አይቀርብም ወደ እርሱ በገባ ጊዜ አስተውለ ንገራት። የቸር አምላካችን እግዚአብሔር ስምም ትጠራላችሁ፣ እርሱም ይራራላችኋል፣ እያድናችሁል። ይቺን ልቧ ያዘነ ሳራን ታድና ዘንድ አንተን አዘጋጅቶላታልና እንኪያስ አትፍራ። እርሷም ድና ከአንተ ጋራ ትኖራለች፣ ከእርሷም ልጅ ታገኛለህ አለው። ወጣት ጦቢያም መንገደኛ ሰውን ከእርሷ ጋር ያለውን የመልአኩን ቃል ሰምቶ አደነቀ። መንፈሱን ፈጽማ እርሷ እርሷ አሳሰበችው። ወደ ራጉኤል ቤት በገቡ ጊዜ ተቀበላቸው። ሳራን በመንፈሳዊ ሰላምታዋ ደስ አሰኘቻቸው። ራጉኤልም አስቀድሞ ሚስቱ እናን ጹብድ ነገር ነው። ይቺ ይህን ልጅ ሳየ እንሰግድ ዘንድ የኢየሩሳሌም አብረን ሂደን የነበረው ከወገኖቼ አንዱን ጦቢትን ይመስላል አላት። ወደ እንግዶቹም መልሶ ክቡራን ወንድሞቼ ከሜት ከወዴት ናችሁ? አላቸው። እነርሱም ወደ ነነዌ ከተማረኩ የንፍታሌም ወገኖች ነን አሉት። ራጉኤልም ጦቢትን ታውቁታላችሁን? አላቸው። አዎ እናውቃለን አሉት። ወንድሜ ደህና ነውን? አላቸው። ያን ጊዜም ጦቢያ አዎ ደህና ነው ለእኔ ወይም አባቴ ነው ሲል ፈጥኖ መለሰ። ያን ጊዜ ምራጉዌል የጦቢትን ፍቅር በማሰብ ፈጥኖ ተነሳና ጦቢያንም አቅፎ ሳሙ። አንተ እኮ የዚያ የደግ ሰው ልጅ ነህ አለ። አዛሪያንም ከእሱ ጋር ትመጣ ዘንድ የወደድክ አንተም መልካም ሰው ነህ አለ። ያን ጊዜ አይኖቹ እንደጠፉ ስለ ጦቢት ነገሩት። ቅንነቱን የሚያውቅለት የጦቢት አይኖችን መጥፋት ሲሰማም ራጉኤል በትካዜ አለቀሰ። ከእርሱም ጋር ሚስቱ እድናና ልጁ ሳራ አለቀሱ። ራጉኤልም ተነስቶ በግ አርዶ ይበሉ ዘንድ አቀረበላቸው በእነሱ መምጣት ቤተሰቦቹ ሁሉ ተደስተዋልና ያዘኑትን የሚረዳ ለሚወልዱ ማህፀናቸውን የሚፈታ የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ከህዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ተአምር ጸሎቱና በረከቱ ለዘላለሙ ከሁላችን ጋር ይሁንና ይሁንና ገናና ሊቀ መላእክት ቅዱስ ሩፋኤል ያደረገው ታምር የነው አፍንጫዋን እያፈነ ዘወትር አስም የሚያስጨንቃት አንዲት ሴት ነበረች ወደ ሊቀ መላእክት ቅዱስ ሩፋኤል ቤተክርስቲያን እየሄደች በአማላጅነት ይቅርታ የምታሰጥ የመላእክት አለቃ ቅዱስ ሩፋኤል ሆይ ሰውነቴን የሚያስጨንቃትን ከዚህ በሽታ የምትገላግል መቼ ይሁን ወደ አምላክ እግዚአብሔር አማልዳ የጨነቀውን ታድናለህና አይኑ የታወረውን ታበራለ እያለች ታለቀስ ነበር ይቺ ሴፕት በየማለዳው ወደ ቅዱስ ሩፋኤል ቤተ ቤተ ክርስቲያን የመጣች ልጆቿን እጆቿን ዘርግታ ወደ ስዕሉ በማንጋጠጥ ከጽኑ ለቅሶ ጋራ እንዲሁ ትለምን ነበር። ከዚህ በኋላ በአንድ ቀን ንምስሙን እንደ ልማዷ መታ ስለ ጽኑ በሽታዋ ታለቅስ ዘንድ ጀመረ። ቅዳሴ በተፈጸመ ጊዜም ጠበል ጠጣች። ያን ጊዜም ከጉሮሯ መልኩ የጠቆረ ወፍራም እዥ እንደ ምራቅ ሆኖ ወጣላት። ይህንን ድንቅ የእግዚአብሔርን ስራ ያዩ ሕዝብም የሊቀ መላእክት ቅዱስ ሩፋኤል የአማላጅነቱን ገናንነት አደነቁ። ይቺ በሽተኛዋ ስለዳነች እልል አለች እግዚአብሔርን ያመሰገነች በአማላጅነቱ ፈወሳት ቅዱስ ሩፋኤልን እያደነቀች ሄዳ በሊቀ መላእክት ቅዱስ ሩፋኤል ስም ለድሆች ምጽዋትን ሰጠች የተወደዳችሁ ወንድሞቻችን ሆይ የሊቀ መላእክት ቅዱስ ሩፋኤልን የርህራሄውን ብዛት ተመልከቱ ከጽኑ ችግር ከጥፋት ከሞት ከጠላትም እጅ ያዳናቸው ስንቶች ናቸው? እርሱ ይቅርታን የሚያሰጥ ስሙን ለሚጠሩትም ሁሉ ጊዜ ምስጋና ወደሚገባው እግዚአብሔር ይለምንላቸዋል። ሊቀ መላእክት ቅዱስ ሩፋኤል ለሚለምንላቸውም በዚህ ዓለም ቢሆን በሚመጣውም ዓለም ቢሆን እግዚአብሔር ክብርና ባለሟልነትን ይሰጣቸዋል። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቅዱስ ሩፋኤል ድርሳን አንድ አምላክ የሚሆን በአቡን ነፈስ ቅዱስ ስም አምኜ ይህንን የቅዱስ ሩፋኤልን ድርሳን እጸልያለሁ። እንድያሉ ብርሃናይል፣ መብርሄል፣ ክስትናይል፣ አበህድናይል፣ እጽህድናይልም ቅዱስ ሩፋኤል የጦቢትን አይን ያወራየበት ወለት ተራጌልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ዋህቤ ብርሃንና መግራሪ ጸር የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ሆይ ከዚህ በላይ በጸለይኩት ጸሎት በተለመደው ቸርነት የኔን ያገልጋይህን ከነመላ ቤተሰቦች ጠላቶች ሁሉ አጥፋና በልቦናችን ብርሃን ሳብልን። አሜን። እግዚአብሔር የጌትነቱ መንግስት አዳራሽ አዛዥ ሩፋኤሎ የሰላም ላሉ። ታላቁን አሳንበሪ በረመሃ መስቀል ገስጸ ባለበት እንዲጸና ያደረግ መላኩ የሰላም ላለ። በፈጣሪ ፊት ምስጋና ያማረ የሰመረ መላኩ የሰላም ላለ። የአማልክቶች አምላክ የሚሆን እግዚአብሔርን የምታመሰግን መላኩ የሰላም ላለ። መሪር በሆነ አንደበት እውከትን ከሚፈጥር ጸላይ ዳቢሎስ እና ጽኑ ከሚሆን የሞት መልክተኛ በጠዋትና በማታ በማልት እና በሌሊት ጠብቀኝ ዘንድ ሩፋኤሎይ ቅዱስ ሩፋኤሉ የሰላም ላሉ የቅዱስ ሩፋኤል አምላኮይ በዚህ መለኮታዊ ስም ከመከራ ስጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ፣ ትምጻእ መንግስትከ፣ ወይኩን ፈቃድከ ከ በከመ በሰማይ ከማው በምድር ሲሳየነ ዘለለዕለትነ ሀበነ ዮም

መልካ ሩፋኤል ለተፈጥሮ ከሩፋኤል ሆይ በሌሊተ እሁድ ለተከናነበ ለተከናወነው ስነተፈጥሮ ሰላም ላለው አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባህሪም ሰላም ላለው ቅዱስ ሩፋኤል ወይ የሶስቱ ነገደ መላእክት አለቃ ከመሆን በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማህፀን ሁሉ እንድትፈታ ተሹመሃልና ለዝክረ ስም ከቅዱስ ሩፋኤል ወይ በአምላክ አንደበት ያዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም ላለው ቅዱስ ሩፋኤል ወይ ሰላምን የሚያስገኝ መንፈስ ቅዱሳዊ አይምሮ ደግመ ደጋግመ አሳድርብኝ። ጥፍ ድርብ የሆነ አምላካዊ ጥበብን ግለጽልኝ። ለስዕር ተርዕስ ከቅዱስ ሩፋኤል ወይ በአምላካዊ ጥበብ ለተፈጠረ ስዕር ተርዕስ ሰላምላሉ ለስነ መልክ ቁንጮ ሆኖ ለተፈጠረ ራስም ሰላም እላለው። ቅዱስ ሩፋኤል የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆን መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከህመማ ትፈወሳለች። ላይነ ስውሩም ሰው ብርሃን ይሰጠዋል። ለገጽ ከቅዱስ ሩፋኤል እግዚአብሔር አሰማምሮ ላነጸው ፊት ሰላም ላለው የፊት የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትም ሰላም ላለው ቅዱስ ሩፋኤል የነፍሲን ጠላት በረዴት ታሰነካክለው ዘንድ በጥፋት ገጀሞ ቆራርጠ ትጥለው ዘንድ የተራዶ ግቡኝትን አታቋርጥብኝ ለአይንቲ ከ ቅዱስ ሩፋኤል ሆይ አስደሳች ለሆኑ አይኖች ሰላም እላለሁ። ልመናን ለሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችም ሰላም እላለሁ። ቅዱስ ሩፋኤል ሆይ ረቂቅ የህይወት መልአክ እንደመሆኑ ሁሉ አቤቱ በየጊዜው የኃጢአቴን ሹ አቃጥለ አጥፋልኝ። አንተ የሚያቃጥል የሳት ነበልባል ነህና፣ ለመላትህ ቅዱስ ሩፋኤል ሆይ ህብራቸው የሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። ይቅርታ ሽቱ መዓዛ መሳክ ለሆኑ አፍንጮችም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርካው ከክብር ይልቅ ሀሳርን የመረጠ ከጠላቴ ከዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ ለከናፍሬ ከቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅዱስ ሥላሴ ሚስጥር በማድነቅ ለሚያመሰግን አፍም ሰላም እላለሁ። ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወት ንላአክ አንተ ነህና የተጣራ የደስታ ወይን ያማረ የሕይወት ህብስት ለእኔ ለአገልጋይ ከነመላ ቤተሰቦች ሁል ጊዜ መግበን ለአስናን፣ ከቅዱስ ሩፋኤሎ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶች ሰላም ላለው የአማራ የመለኮት ስራ ለሚሆን አንደበትም በትም ሰላም ላለው ቅዱስ ሩፋኤሎ ተፈጥሮህን ስጋና ደም ያልተቀላቀለው ረቂቅ መልአክ ነህና፣ የእርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀኝ እኔ ደካማው ወዳጅ ባንተ ኃይል በጣጥሼ ጥለው ዘንድ ኃይልን አሳድርብኝ። ለቃልከ ቅዱስ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነ እስትንፋስ ሰላም እላለሁ። ቅዱስ ሩፋኤል ሆይ እውነተኛ የመላእክ ሐዋርያ ስለሆንክ ለበዓል የተጠሩትን ወገኖችን በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነናና ለጉርኤ ከቅዱስ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም ላሉ። በተከሻ የከተማ ጫፍ ላይ ለታነጽ አንገትም ሰላም ላሉ። ቅዱስ ሩፋኤል ከትጉሃን መላእክት ወገኖች አንዱ አንተ እንደመሆን መጠን አቤቱ የተዛዝ። ቀስት ጠላቴን ይነድፈው ዘንድ የጋለ የአፍ ፍላጻ ሁሉ ጊዜ በጠላቴ ላይ ይነጣጠርበት። ለመታ ከፍትህ ከቅዱስ ሩፋኤሎ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም ላሉ አእምሮ ተስተካክሎ በተቀመጠ ጀርባ ላይ ተለን ተሰራፉ ክንፎችም ሰላም ላሉ ቅዱስ ሩፋኤሎ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላና ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ በፍቅርም የተጠመርኩ ነኝና ሰፊ ያይምሮ እውቀትን ማሳድርብኝ። ለዘባነ ከቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባነ ሰላም ላሉ የጥበብ መገኛ ለሚሆን እንግድም ሰላም ላሉ። ቅዱስ ሩፋኤል ሆይ የረዳትነትን ሰይፍ ታጥቀ የታዳጊነትህን ጋሻ መክተ ጠላቴ ዳቢሎስን ትበቀልልኝ ዘንድ በፍጹም ልመና እለምንሃለሁ። ለህንጽ ከቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ህንጽ ሰላም ላለው የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እንጆችም ሰላም ላለው ቅዱስ ሩፋኤል ወይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትን ቀብተ አድነኝ። አቤቱ የሀብተ ረድኤትም ተሳታፊ አድርገኝ። ለመዛር ከቅዱስ ሩፋኤል ወይ ጠላት ዳቢሎስን ለማጥፋት ለተጠናከረው ኩርማ ሰላም ላለው ለፀቡ ተባባሪ በመሆን ላልተለየ ወርችም ሰላም ላለው ቅዱስ ሩፋኤል ወይ አንተ ድል የተጎናፀፍ

ቅዱስ ሩፋኤል ሆይ ክቡር ለሚሆን መላካዊ ክንድ ሰላምላለሁ። በከንቱ ለማይዘረጋው መዳፍ ሰላምላለሁ። ቅዱስ ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተነህና ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዳቢሎስን ድል በምነሳበት ገንዘብ ሁሉ ጊዜ ጠዋትና ማታ ከክብር ክብርን አሳትፈይላ አጸብእ ከቅዱስ ሩፋኤል ሆይ የጦቢትን አይኖች ለፈወሱ ጣቶች ሰላም ላለው። ለመፈወሱ በመተባበር የዓሳ ሐሞትን ለኳሉ ጥፍሮች ሰላም ላለው። ቅዱስ ሩፋኤሎ የኪሩቤል ወገን የምትሆን መለኮታዊ ምስጢርን የምትነግር ነህና፣ የህይወት መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶች አይኖቼን ይዳሱልኝ። ለገበዋት ከቅዱስ ሩፋኤል ወይ በመንታ አክናብ ለተጌጡ ጎኖች ሰላም እላለሁ። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስን ሰላም እላለሁ። ቅዱስ ሩፋኤል ወይ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖ የማየ አይን ለመጉደል ታማኝቷ አርግብ እንዳበሰረችው አንተም ይቅርታና የምሕረት ምስራችን አብስረኝ አብስረኝ ለልብ ከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም ላለሁ። ስጋዊ ደማዊ ነፍስ ሁሉ ለማዳን የውል ጊዜ ሀሳቡ ለሆነ ሐሳብም ሰላምላለው ቅዱስ ሩፋኤል ሆይ ፈጣን የህይወትና የማዳን መልአክ ነህ። ንጉሱ ከአራት ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸለታልና ለነዋየ ውስጥ ከቅዱስ ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለው፣ ከነፋስ ከእሳት ለተፈጠረ ብርትም ሰላም ላለው። ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መስዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የኔም የምስጋናዬን የጸሎቴን ፄና መዓዛ በፈጣሪ ፊት ዋጋ ይኑረው። ለአቋ ከቅዱስ ሩፋኤል ወይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላሉ በአንድነት ግብር ለሚታዩ ማቆያጽ ሰላም ላሉ፣ ቅዱስ ሩፋኤል ሆይ በረከት ልቦናችንን ያተገዋልና እስራኤል ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማህበራችንን ትባርክልንና አንድነታችንን ታጸና ዘንድ ታጸና ዘንድ ፈጥነናና ለአብራኪ ከቅዱስ ሩፋኤል ሆይ ለስግደት ላስተብርኩ ለተፈጠሩ ጉልበቶች ሰላም ላለው፣ በሳሰረ ገላ የሚፈጠኑ እግሮችም ሰላም ላለው። ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆን መጠን ታላቅ ባለ ግርማ መልአክ ብእሲት በንጹ ጢስ ስጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነትን ክብርን አሳየኝ። ለሰኮና ከቅዱስ ሩፋኤል ወይ ከአዳም ተረከዝ ልዩ ለሆነ ተረከዝ ሰላም ላለው፣ ዳግመኛም ለግርም ጫማ ሰላም ላለው ቅዱስ ሩፋኤሉ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔን አገልጋይህን ከነመላ መላ ቤተሰቦቼ በዛች የክፉ ብድራት በሚከፈልባት እለት እርዳይ። ለአጻብእ ከቅዱስ ሩፋኤሉ የእሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲቱን እንኳን ሳለይ ሰላም ላለው ቅዱስ ሩፋኤሉ እስኪ ይህንን ነገር አስረዳኝ። ትጉሃን ረቂቃን ፍጥረቶች ልማዳዊ እንዴት ወደዱ መላእክት ስጋዊ ስርአትን ስለምንፈለጉ ለቆም ከቅዱስ ሩፋኤል ወይ በመጠነ መልአክ ለሆነ ቁመና ሰላም ላለው ዳግመኛም ስነ ጸዳሉ ለሚያበራ መልክም ሰላም ላለው ቅዱስ ሩፋኤል ወይ ተአምራትን የምታደርግ ነህና ታምራቶችን እነግራለሁ። ስለሆነም ነፍሴን የሚቃወሟት የዳቢሎስ አበጋዞች ጸብ በጀመሩ ጊዜ በፊቴ ወድቀው ይቅሩ። ነአሃቤ ቅዱስ ሩፋኤሉ የልቦናይን ሀሳብ ሁሉ ትፈጽምልኝ ዘንድ ፊቃነ መላእክት። ና ቅዱስ ሩፋኤሉ ለሁሉም ምህረትን የምትለምን አንተነ፣ በወሊድ ጊዜ የሰውን እንስሳትን ማፀን የምትፈታ አንተነ፣ ሙት ያስነሳል። ኦ እምሰማያት ቅዱስ ሩፋኤሎ ከላይ ከሰማይ ወርደ የጻርቃን የሰማዕታትን ጸሎት የምታሳርግላቸው አንተ ነህ። ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናዬን፣ ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም ማልደዋለሁ። ተወኪ ፈከ ቅዱስ ሩፋኤል በችሎታዬ መጠን ያቀረብኩልህ ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ወይ ቅናት ጋኝነት የሌለብህ ባለ ጸጋ እንደመሆን ደሃውን ባለ ጸጋ ታደርገዋለህና የመዋእቲ ሰው ጆሮ ያልሰማውን አይን ያላየውን በጎን አገለኔ ለወዳጅ ስጠኝ። ቅዱስ ሩፋኤል አምላክ ወይ ከመከራ ስጋ ከመከራ ነፍስ ሰውረኝ ለዘላለም አሜን። አቡነ ዘበ ሰማያት ይትቀደስ ስምከ፣ ትምጻእ መንግስትከ፣ ወይኩን ፈቃድከ በከመ በሰማይ